ያማን እስካሁን ድረስ ሰራን ምን ሲያደርግ እንደነበር ለአላስ ለቻላ ሎሎም እየተናገረ ሁሉም እያመኑ ስላልነበረ እነሱን ለማሳመን ያረገውን ነገር በሙሉ አድርጓል። በመጨረሻም ለአላስ አባታቸው ሰራን በእግሩ መራመድ እንደሚችልና እየዋሻቸው እያታለላቸው እንደሆነ ነግሮታል። አላስ ይህንን አይጠራጠርም፣ ያማንን ማስረጃውን ባያሳየውም ወዲያው ነበር ያመነው። ነገር ግን አሁን እየከበደቻቸው ያለችው ቻላ ናት። ቻላ ማስረጃ እንኳን ቀርቦላት እስካሁን ድረስ ስታምን አልነበረም። ነገር ግን የአባቷን በእግር መራመድ በፍ ፍጹም አልገመተችም። ይህም እስካሁን ድረስ አባቷን ስታግዝለት የነበረው ስረደት ስትረዳው የነበረው እሱ በእግሩ ስለማይራመድና የማይራመድ በዚህ ሁኔታ እስር ቤት መግባት እንደሌለበት አርጋ ስለምታስብ ነበረ። አላዝ አሁን እባክሽ የቪዲዮ ማስረጃ ስጭኝ እያላ ነው፣ ወንድሟ በተደጋጋሚ እየለመናን ነው። እሷ ግን ለአባቷ ጥብቅና ቆማ እየተከራከረችለን ነበረ። አላዝና ያማን በዛሬው ዕለት የሆነ የተለየ እቅድ አላቸው። ይሄ እቅድ ሩያንም እንዲሁም ጉቨንን ያጠቃልላል። አሁን እየለመናት አላዝ፣ ቻላን እምቢ እያለች ነገር ግን ያማን ደግሞ በቀጣይ አዲሱን እቅድ እያስፈጸመ ነበረ። ሰራን ከቤት እየወጣ ነው ያለው። ከቤት እየወጣ ሾፌሩ ዊልቸሩን እየገፋው ነበረ። ዊልቸሩን ሲገፋው እያሳምመው ነበረ። ሰራን ይጨቃጨቃል። እጭ ጄቭዴት ሄዳለ አንተ እንዲ ነው የምትገፋኝ፣ ቀስበል እንጂ ጀርቤል ልገነጥለው ነው እንደ ቀስበል እያለ እየጠቀው ነበረም። ነበረ ይሄ ሾፌር በስሜት ሆኖ ዊልቸሩን በደንብ እየገፋ መኪና ውስጥ ያስገባዋል። እጭ ምን አይነት ነገር ነው እያለ ሰራን ይነጫነጫል። መኪና ውስጥ መኪና ላይ የገባው ሾፌር ደግሞ ያማን ነበረ። ሰራን አላየውም። ከዛ ሰራን ቀና ብሎ እኒዳ ጄቭዴት ዛሬ ትሄዶ ነው እያለ ለሰራን ሲጠይቅ ነበረ ያማን ደግሞ እኔ ያለውኝ እያሉ ነበረ። ሰራ እንደነገጠ ጄቪዴት የለም እንዴ አንተ እንደ መጣ ምን ልታረገባ፣ እዚህ ምን ታረጋለ ብሎ ሰራን መጠየቁ አልቀረም። የምናወራው ነገር አለ፣ ቀስ እያለ እናወራለን፣ እኒድ በቃ እያለ ነበር። ያማን መኪናውን አንቀሳቀሰ። ተያይዘው እየወጡ ናቸው። በአንድ በኩል እነስሊያን ደግሞ መኪናው እየወጣ እያየች ከጉቨን ከስልክ እያወራች ነበረ። ጉቨን እኔ እንጃ ለምን እንደሆነ አላቅም፣ ውስጥ የተጨንቋል፣ ውስጤ ምንም እየተረጋጋረለም፣ የሆነ መጥፎ ስሜት እየተሰማኝ ነው አለችው። አትፍሪ አትፍሪ ነስሊያን፣ ያማን ምን እንደሚያደረግ ያውቃል፣ እኔ ምን እንደማረጋቃለሁ፣ ምንም አይፈጠርም፣ አትፍሪ በቃ በኋላ ደውልሻለሁ ብሎ አስልኩ ተዘጋ። ያማን ዝም ብለዋንም ሰራንን በመኪናው እየወሰደው ነበረ። እና ለማውራት ፈልገ ነበረ እና ምነው ነው ዝም አልከው? ምንድነው ዝምታ በዛ ሰዓት አልነግረኝም እንዴ እያሉ ነበረ። ከምን ልጀምርለ ታዲያ ሰራ ከምን ቢጀመር ደስ ይላል? ከልጅነቴ ከህፃንቴ ልጀምርለ ከገቴ ልጀምርለ ወይስ ወደ እናቴ ቤት ከመጣ በኋላ ያለውን ነገር ከሱ ልጀምርለ? የቱ ይሻላል? ስለ ነበረ ስለምን እየወራን እንዳለ አልገባኝም። የምሬን ነው ምለ ምንም እየገባኝ አይደለም። በቃ ምንም እየተደነጋግርኩኝ ነው አለው። ያማናን መኪናውን ዝም ብሎ እየነዳ ነበረ። ያማን እሺ አሁን ወዴት እየሄደ እንዳለ አትነግረኝም እያለ እየጠይቆ ነበረ። ያማን ባንድ በኩል በዝምታ መኪናውን እየነዳ ነበረ ቴክስት ተላከለት ከአላስ ቻላ በጭራሽ አልተረጋጋችም ልታምነንም አልፈለገችም እሺ አላለችኝም እማድረግ ያለብን ነገር ታውቃለህ የሚል ነበረ የአማናውን መኪናውን እየነዳ ነው ሰራ የሆነ ጫካ አካባቢ ነገር እየገቡ በመጡ ቁጥር እየፈራ እየመጣ ያማንን ወዴት ነው የምንሄዱ እያሉ ነበረ ወደ መጨረሻው እንመልና ይሄ መጨረሻ ነው እስኪ የሚሆነውን ነገር እናያለን እያለው የሆነ ቦታ መጣው እዛ ቦታ ላይ አላስ እንዲሁም ቻላ መኪናውስ ቁጭ ብለው እየጠበቁ ነበረ ቻላ መታገስ ከበዳት። አላዝን በተደጋጋሚ አላስ አላዝ፣ ምን እየጠበቀ እንዳለ ነግርኝ፣ ምን እየጠበቅን ነው ትለዋለች። ከዛ እሱ ትንሽ ታገሽ፣ ትንሽ ጠብቂ ብሎ እየጠየቀ ነበረ። ከዛም በድንገት የአባታቸውን ነጩ መኪና መጣ። እንዴ ያባዬ መኪና! እንዴ አባዬ ውስጥ ነው እንዴ ያለው ትላለች። መኪናው ሄዴ ሄደና ወደ ዳር ቆመ፣ ወደ ሳሩ ጋር ገባ ብሎ እየቆመ፣ ቻላ በአንድ በኩል አባዬ እዚህ ምን ያደርጋል? እንዴት እዚህ መጣ? ስትለው አባታችን ከያማን ጋር ነው ያለው፣ ያማን አብሮት አለ ይላታል። ያማነ ያማን ከአባዬ ጋር ምን ፈልጎ ነው? ምን ፈልጎ ነው እያለች ካልወጣ ብላ ስታስቸግር ነበረ። እሱ ግን በሩን ዘግቶታል፣ አትወጭም እያላን ነው ያማን መኪና ውስጥ የሆነ ብረት እያወጣ ከዛም በኋላ አባቷን እስከነ ዊልቸሩ እየጎተተ እያወረደው ነበረ። ይሄ እንግዲህ የመጨረሻ ነው፣ ምን ማድረግ እንዳለብህ ታውቃለህ እያለ ያማል ማል አስፋልቱ መንገድ ላይ እስከነ ዊልቸሩ ካስቀመጠው በኋላ ዊልቸሩን ሰራን እንዳይገፋው ብረት እግር ውስጥ እየከተተ ነበረ። የዊልቸሩ ጎማ እግር ስር ብረት እያስገባ አላስ አላዝ፣ ምን እየሆነን ያለው ምንድን ነው ምንድን ነው እያለች ቻላ ጠይቃለች። በድንገት ሰራን ቻላን አያት። እንዴ ቻላ፣ ምን እየሆነን ያለው እዚህ ጋር አላዝ እያለ እየጣራ ነበረ። ቻላ እንደ ስትጨናነቅ እየተመለከተው ሰራን እርዱኝ እያለ መጣራት ጀመረ። የልጆቹ እንደ ከማጎነ ድጋሚ ሊጠ የሚጠቀም ነው። አላስ ቻላ እርዱኝ እያለ እጁን ዘርግቶ እየለመነ ነገር ግን አላስጨክነዋል። ያማንም ቢሆን እሱን መሐል መንገድ ላይ አስቀምጦት ቆሞ የአስፓልቱ ዳሩ ነው እየተመለከተ ነበረ። አላዛ ይታየም እንዴ ምንድን ነው እየሆነ ያለው ነገር? አባታችን ለምዶ መሐል መንገድ ላይ አቆመው ምንድን ነው ነገሩ? እያለች እየጠየቀችው ነበረ። ሰርሀንም ቢሆን እርዱኝ እያለ ነበረ። ያማን ደግሞ ለሰርሀን መጨረሻ ነው ዛሬ ከልጆችና ከራስ ማን እንደምታስበልጥ በደንብ የምናይበት ምሽ ቀን ነው እያሉ ነበር። አብድሃል አንተ ለይቶላል፣ ለይቶላል እያለ ሰርሀን ይከራከራል። ለምንድን ነው እዚያ መጣኝ ብሎ እየጠየቀው ነበረ። ወይ እስር ቤት ትገባለ ወይ ደግሞ እንግዲህ ልጆችን ይገፈጣለ ይሏል። ያማን ተውታቶ ያማን ተውተ ሲያርፍ ድብ በፊት ከዚ ያውጣኝል ያማን እኔ አባትህ እኮ ነኝ እኔ አሳድጌ ያለው እኮ እወድ ያለው እኮ እኔ እንደ ልጅህ እኮ ነው የማየ የምሬ ነው የምለ እያለ እሱን እዛ ለማሳመን ከሱ ጋር ማውራቱን ቀጠለ። ያማን የማይመስል ነገር አታውራ እያሉ ነበረ። እኔ እኮ አባትህ ነበርኩኝ እኮ ሰው ሚልህን ስማ ይሏል። ረተውተ አላዛላ ዘባክባክ ብላቻ ላይ የለመነችው ነው መኪናውን እንዲከፍትላት ነገር ግን አላስጨክነዋል። ሰራን ያማን ብቻ ነው ከዚህ ችግር ሚያድ ነው እሱን መለማመጡን ቀጠለ። ያማን ሊ እባክባክ እባክ እምልህን ነገር ስማኝ እያለው ነበር። በድንገት በፊት ለፊት በኩል ከባድ መኪና እየመጣ ነበረ ይህ መኪና እየመጣ ከላይ ሲመጣ የተመለከቱት እነ ቻላ ናቸው አላዝ ምን እየሆነ ያለው ያ መኪና ከየት ነው የመጣው ትላለች ሰራንን በድንገት አየው ምንድን ነው ምን እየሆነ ያለው ይላል መኪናን እየነዳ የነበረው ጉቨን ነበረ መኪና ውስጥም ሩያ ነበረች አላዝ እንዲሁም ቻላ ሌላ ደግሞ መኪና ውስጥ ናቸው ቻላ በሩን ክፈትልኝ ብላ ከአላዝ ጋር ትታገላለች እሱ በሩን እንዳትከፍት እየታገላን ነበረ ያ ከባድ መኪና ግን እየመጣ ነው እነ ጉቨን ወደ ሰራን እየቀረቡ በመጡ ቁጥር በጣም በጣም እየፈራ ነበር ሰራን ሰራን እንግዲህ ዊልቸሩ አይንቀሳቀስም ተቆልፏል ከተቀመጥክበት ተነስተ በሁለት ሁለት እግር ስቆም ብቻ ነው ከዚህ ነገር ልታመልጥ የምትችለው እያለ ነበር። አንድም ሰራን እያስገድደው ነበረም ሌላው ደግሞ ሰራን ማስረጃ እንዲሰጠው ሸብኒምን የት እንደደበቃት እንዲነግረው ነበረ። ወይ ሸብኒም የት እንዳለች ትነግረኛለህ ወይ ትሞት አለ ብሎ እያማነ እያሰራረው ነበረ። ይህን ጊዜ ነጉቨን በጣም እየቀረቡ ናቸው። ሰራን እየተለማመጠው ነበረ። መኪናው በጣም በጣም ተጠጋ። የሰከንዶች ልዩነት ብቻ ቀሩ፣ ተለዩ፣ ሊወጡበት ሰራን አይሆንም እርዱኝ ብሎ እየጮኸ እስከ መጨረሻው ድረስ በቻለው አቅም ታገለ። ሩያ በጣም ፍርታለች። ጉቨን ደግሞ ተነስ ተነስ፣ ሰራን ተነስ ተነስ እያለ ነበር መኪና ነው ወደ እሱ ቀርቦ ሊገጨው፣ በጣም በጣም ጥቂት ሜትሮች ብቻ ነበር የቀሩት። ሰራን በድንገት ከዊልቸሩ ላይ ተነሳ። ተነሳና ወዲያው ዘሎ እየወደቀ ነበረ። በአንድ አቅጣጫ መኪና ዊልቸሩን ጨፈላልቆት እያለፈ ነበረ። ሰራን ይህን ጊዜ እየሮጠ ሄደ። ሰራን እየሮጠ ወደ አቅራቢያው ጫካ ገባ። ይህን ነገር የተመለከቱት አላዝና ቻላ ለማመን ከብዷቸው ፍጠጥ ብለው ይመለከታሉ። በመጨረሻም እነጉበን ሰራን በእግሩ እንደሚራመድ እዚህ ጋር አረጋግጡ። ያማንም ቢሆን አመለጥ አመለጥ ያሳዝናል እያለ ነበረ። ቻላ እንዲሁም አላዝ ከመኪናው ወጡ። ቻላ ነገር ነገርሽ እኮ ነበር። ይሄው ይሄው አባታችን እንደምታስበው የነሱ አይደለም ነገርሽ ነበረ። ተሸውደሻል ተጭበርበረሻል እያል ነበር። እሷ ይሄው ውሰድ ውሰድ ውሰድ ብላ የድምጽ ግጅውን ቻላ ለያማን ሰጠችው። ያማን አላዝን እያየው ወንድሜ አመሰግናለሁ ሲለው ነበረ። የት ነው ያመለጠ ይባባላሉ። እነ ጉቨን እና ሩያ ከመኪናው ወረዱ። ሩያ ወደ ቻላ የተጠጋች። ሦስቱ ወንዶች ሰራንን በሩጫ ጫካ ለጫካ እየተከተሉት ናቸው። እሱ ደሞ እንደደርሱበት ባይል በፍጥነት ነበር የሚሮጠው። በቻላ አቅም ለማምለጥ በጣም ብዙ ጥረት እያረገ ነበረ። በድንገት ነስላንን ፊት ለፊት አገኛት። በመኪና ውስጥ ሆና ሲያገኛት ወዲያው ከመኪናው ወጣ በሁለቱ እግሩ ቆሞ እያየችሁ ነበር። አንተ አንተ ምንት አጭበርባሪ ምንት ቀጣፊ ውሸታ የምታስጠላ ሰው ነገር እያለችው ነበረ። ወገሙ ሊዙ ጭንቅላቱን እየነቀነቀ ነበረ። እንዴት እንደ ታደረገን? ቆይ እንዴት አመንኩ? የማይታመን ነው የማይታመን ነው። አንተ ምን ማድረግ እንዳለብኝ አውቃለሁ ብላ ስልኳን አወጣች። ስልኳን አታ ፊትዋን አዙራ ልደውል ነበረ። ነስሊሀን ስልኩን አስገቢው፣ ስልኩን አስገቢ ይላታል። እሷ እጇ እየተንቀጠቀጠ ስልኳን ከፍታ ልደውል ነበረ። ስልኩን አስቀምጭው እያላት እምቢ ያለችው ፊትን አዙራ ነበረ። ማጅራቷን መታት መታትና እያነቃን ነበረ። ስልኳን ተቀብሎ ኪሱ ስከተተ ከዛም በፍጥነት መኪና ውስጥ የራሷ መኪና ውስጥ ከኋላ በኩል እያስገባት እሱ መኪናውን እየነዳ ከቦታው ይጠፋል እና ያማን በቦታው መጡ። አስፋልቱ ጋር ደረሱ። ሲደርሱ ምንም ነገር የለ። ምንም ነገር እንደሌለ ሲያረጋግጡ ያማን ወደ ኤሊፍ ደወለ። ከዛ ሰርሀን እንደጠፋባቸው እየነገራን ነበረ። ፖሊሶችን ቢሆኑ ነስሊሀንን ሊፈልጓን ናቸው ነገር ግን ሰርሀን ብዙ ጊዜም አላባከነም። ነስሊያንን በቀጥታ ይዟት የመጣው ወደ ሸብኔም ነበር። ሸብኔም የታሰረችበት ቦታ ሁለት እጆቿን አስሮ እንደመጡ ሸብኔም እዛም ቤት ነበረች። እግሯም እጇም ታስሮ ሶፋ ላይ ተኝታ ነበር። በጎና ድንገን ነስሊያን ስታ ደነገጠች። ነስሊ ነስሊ እንዴት እዚህ መጣሽ ብላ እየጠቅቻን ነበር። ነስሊያንን ብትሆን ደንግጣ ነበረ። ሸብኔም ስትመለከታት እየነበረው ያማን ለብዙ ጊዜ ሲፈልገው የነበረው ማስረጃውን እጅ ውስጥ ገብተዋል። ይህም ሰርሀን ያንን ነገር እንደፈጸመውና ሲክድ እንደነበረ ፖሊሶች ማስረጃ ይፈልጉ ነበረ። አሁኑ የድምፅ ቅጂው ፖሊስ ጠበረሱ ገብተዋል። ሁሉም ተሰብስበው እየሰሙን ነበረ። በድምጽ ቅጂው ላይ ሸምናም እንዲሁም ሰርሀን ሲከራከሩ ይደመጣል። ምንም አይነት ማስረጃ የለሽም እኔ አብሬሽ እንደ ሰራዊ ምንም ማረጋገጫ የለሽም እያለ ሲከራከራት ይደመጣል። በተለይ ደግሞ እሷ እኔም ሲኦል ከገባው አብረን ነው ሲኦል የምንገባው ብላ ስታስፈራራው ይደመጣል። ይህን ድምፅ በደንብ ከሰሙ በኋላ ሰርሀንን በደንብ ለመፈለግ ፖሊሶቹ እየሰሩበት ነበረ። አይሩያ ቀደም ብለሽ ምን አለበት ይህ ነገር ብነግርኝ ብላ እዚህ ጋር ደግሞ ኤሌፍ ትጠይቃለች። ያማን ደግሞ እኔ ነኝ እንዳነገርያት ያልኩት፣ ምክንያቱም ተጨባጭ ነገር ማግኘት ነበረብን። እኔ ነኝ እንደዚህ ያረኩት እያል ነበረ አሁን ደግሞ ስልክ እየደዋወሉ ናቸው። አላዝም ቢሆን ከቻላ ጋር ነው ያለው። ቻላ ተረብሻለች፣ ወደ ቤት ይዟት ሄዷል። ነገር ግን ሰርሀን አሁን ሁለት ሴቶች አንድ ቤት ውስጥ አስሯቸዋል። ሁለት ሴቶች ተባብረው እናምልጥ ካሉ ከባድ እንደሚሆን ያውቃል። ስለዚህ ቁጥጥሩን ጠንከር አድርጎታል። በሩን እየደበደበ ነበረ። ለቁልፍ እንዲመቸው ሌላ ቁልፍ እየሰራ ነው ያለው። ስልክም ይደዋወላል። ከዛ የነስሊሀንን ስልክ ከኪ ውስጥ ድንገት አወጣው። በእጁ መዶሻ ይዞ ነበረ። በጠፍጣፋው በኩል የነስሊሀንን ስልክ ወስዶ ስብርብር ያደርገዋል። ይህን ሲያደረግ በርቀት የሚመለከተው የእሱ ቅርብ ጊዜ የቀጠረው ሾፌር ነበረ። ከዛ ጠራው፣ መጣ። ስማ ለሚድና ለካፒቴኑ ማለት ነው እንዳለ የሚፈልገውን ገንዘብ እንደምሰጠው ንገረው። እያሉ ነበረ እስከ ስድስት ሰዓት ከመጣ እሺ ይላሉ ብሎ ነበር አለው። እኮ እኔ እስከ ስድስት ሰዓት እመጣለሁ፣ ምን ችግር አለው? ሁሉን ነገር ብቻ እንደዘጋጅ ንገረው። እያሉ ነበረ። ስልኮችን ከኪስ ውስጥ አወጣና፣ በል እነዚህን ስልኮች አርቀህ ጣላቸው፣ በደንብ አርቀህ የሆነ ሆስጦ ወርወረው እና ሌላ ስልክ ደግሞ አምጣልኝ፣ መኪናም ያስፈልገኛል። እያሉ ነበረ። ሾፌሩ እሺ ብሎት ይሄዳል። ነስሊያን እና ሸብኔም ብቻቸውን ውስጥ ቀርተዋል። ነስሊያን ቀስ ብላ እጇን ለመፍታት እየሞከረች፣ ነስሊ ነስሊ፣ ቢቀርብሽ ይሻላል፣ ሞከረ አልተሳካልኝም እያለች ነበር። ሰርሀን ተመልሶ ተመልሶ መጣ። ተመልሶ ሲመጣ ሸብኔም እየሳቀችበት ነበረ። ሰራን ሰራን፣ የምር የምር አብድዋል እንዴ? ለይቶላል እንዴ? እናያል እንዴት እንዴት ብታስብ ነው እሷ ልታገታት የቻልከው? አለችው ይሄ የቅድ አካል አልነበረም፣ እንግዲህ የቅድ አካል አልነበረም። ሚስቴን ማገት አልፈለኩም ነበረ ሲል ነበረ። እኔ ሚስት አይደለም ሰውዬ እያለች ነስሊያን ስትጮ ነበረ። ተናዶ ዞር ብሎ ያያ ነበር። ነስሊያን በጣም ተናዳበታለች። ሸብኔም ደግሞ ሰራን ተመልከተኛ፣ ነገሩ ሳይባባስ በፊት ነገሮችን ብታስተካክል ጥሩ ነው፣ አለበዚያ ከባድ ነው የሚሆነው። ተመልከተኛ እያለችው ነበረ። ነስሊያን አሁኑን ልቀቃትና ወደ ቤቷ ትመለስ ሳይረፍድብህ እያለችው ነበረ። አለበዚያ ከባድ እንደሚሆን ታስጠነቅቀዋለች። ምን አገባሽ እያላን ነው እሱ ሰራን አውቃለሁ ቃለው እንደተጨነቅ ነገር ግን ይህን አረክ ማለት የመጨሻ ደረጃ ሊደርሳል ማለት ነው። እሷ እኮ የልጆች እናት እኮ ናት። የልጆች እናት ናት። ምነካ እንዴት እንደዚህ ታደረጋለ? እንዲህ እንደገና ደግሞ ልጆች ደግሞ ትልቅ ዋጋ አላቸው። እንዴት ይህን ሳተክ ትቀራለ? ተመልከት እያል ስተናገር ምን አገባሽ አንቺ? ለምን እንደዚህ ብለሽ የምትናገር? ምን ቤንሽ አንቺ? አንድ ጊዜ እኮ ልጆቹ እኮ ትተውታል እኮ። ከዚህ በኋላ ልጆች የሉትም። ሶስቱም ልጆቹ ምን አይነት ሰው እንደሆነ አይተዋል፣ አረጋግጠዋል። የሚገርም ነው ያ ሊቅር ሰራ ማለት ነው እያል ስተናገራል። ዝም በይ ይላል ሰራን። ስማ አንተ ብቻ ብልጥ የሆንክ ይመስላል አለ። አንድ የሚገርመኝን ነገር ልንገርም፣ እንደዚህ ሆነ እህ ጉቨን ወደ አንተ ያን መኪና እየነዳው ሲመጣ ከእግርህ ተነስተ የሮጥክበት መንገድ በጣም የሚገርም ነው። ትንሽ እንኳን አታፍርም እንዴ ልጆችን ማጭመር ማጭመር በረ ትንሽ እንኳን አያሳስብም አያስጨንቅም? ብላ እየጠቀችው ነበረ። ምን ያህል ራስ ወዳር እንደሆነ እየነገረችው ነው። ለነገሩ አንተ ድሮንም ራስ ወዳር ነበር። ከአንተ የበለጠ ህይወት ሌላ ምን ሊኖሩ ይችላል? ሌላ ቀን ምን ትል ነበር? ለልጆች ህይወት የሰጣሉ ስትል ነበር። ከአንተ ህይወት ግን የሚበልጥብህ የለም። ምን ራስ ወዳር ነህ እያለች ነበር። ትቷቸው ይወጣል። ገና ምን አይተህ ገና ጉዱ ይወጣል ትላለች። ነስሊሀን እየወጣ ነበረ። ሸምኒም ደግሞ በቃሽ እያለቻ ነው። ምን አገባሽ አንቺ፣ ምን አገባሽ እሱን ለመጠበቅ ነው ለመጠበቅ ነው ሀሳብሽ፣ ፍላጎትሽ ምንም እየገባኝ አይደለም ትላታለች ነስሊሀን። በሸምኔ ተናዳባታለች። አላስቻላነ ቤት ይዟት መጣ። አሁን እሷ ዝም ብላ ነው የምታለቅሰው። በጣም ጎርቶኛል አባዬ እያለች ታለቅሳለች። አይዞሽ እያለ ውሃ ይሰጣታል። እንቅልፍም እምቢ ስላላት መድኃኒት እየሰጣት እንድትረጋጋም እያረጋን ነበረ። እሺ ከዚህ በኋላ ምንድ ነው የሚሆነው? ምንድ ነው የሚደረገው? እስኪ ንገረኝ፣ ምንድ ነው የምናረገው እያለችው ነበረ። አላቀም ፖሊሶቹ ይወስናሉ። ዋናው ነገር አንቺ ረፍት ማድረግሽ ነው እያላ ነው። በድንገት ኤጄ መጣች። ኤጄ እንደመጣች ወንድሜ አላስ እንዴ ነው አባዬ በእግሩ መራመድ ይችላል እንዴ? ብላ ጠየቀችው። በእግሩ መራመድ አራንዶ መሮጥ ይችላል እጄ፣ እየተፈጠረን ነገር ብታይ እያለ ነበረ። የምር የምር ወጠ ብሎ እነሱ እየቀረበች ነበረ። እሷ እያለቀሰች ነው። አላስ አታልቅሽ እያለ እህቱን ያባብላል። እህቶቹን በመንከባከብና በማረጋጋት ተጠመደ። አባታችን የፈለገ ወጥ መጥፎ ሰው ቢሆን አጭበርባሪ ሰው ቢሆን እኛም እንደሱ አጭበርባሪና ውሸታሞች መሆን የለብንም እያለ እህቶቹን እየመከረ ነበረ። አሁንም ቢሆን ተስፋ እንዳለ ይነግራቸዋል። ብቻ እኛ እጅ ለእጅ ከተያዝና እርስ በርስ ከተማመንን ሁሉም ነገር ሰላም ይሆናል ብሎ እነሱን እያማከረ ነው ያለው። ሰራን ግን ነስሊያን ባረገው ነገር ያው ካቅም በላይ ነው፣ ነገር ግን በጣም የጸጸተ ሆነ የቆጨው ይመስላል። ነገር ግን ሁሉም ነገር ካቅም በላይ ነው። ተናዶ እየወጣ እያሰበ ነበር፣ ብዙ ባሰበ ቁጥር ያናድደዋል። ይህም ያማን እዛ ዊልቸር ላይ አስቀምጦት፣ ጉቨን መኪናውን በፍጥነት እየነዳ እየመጣ ከተቀመጠበት ተነስቶ ሲሮጥ እነቻላ ሁሉ እየተመለከቱት ነበረ። ነገሩን ሲያስታውሰው አዞረው፣ ፊቱን እየታጠበ ነበረ። ነስሊያን እስካሁን ረስ ስልኳ እንደጠፋ ነው ያለው። ልጆቿ እና አላስ ጨምሮ እነ ያማን እየደወሉላት ነበር በተደጋጋሚ። ፖሊሶች ደግሞ እንዴት ሰራን ሊያመልጥ ቻለ የሚለው ነገር እያጣሩበት ነበረ። ነስሊያን ታግታለች የሚለው ነገር በጭራሽ አላወቁምም አልጠረጠሩም። አሁን የካሜራ ቅጂ የተገኘ መንገድ ዳር ያለ ይህ በድንገት ሰርሀን ነስሊሀን መንገድ ላይ ስታገኘውና ማጅራቷን ድንገት መቶ መኪና ውስጥ ወርውሮ ሲያስገባት ነበር የሚታየው። ይህን ነገር ሲያዩ እጭ አውቄው ነበር አውቄው ነበረ፣ እማዬ ድንገት ስጠፋ ገብቶ የነበረ ነገር ተፈጠረ ይላል። እያማን አበደ፣ እንፈልጋቸው ብሎ እየጮው ነበር። የመኪናው ታርጋ ይታያል በደንብ ሊፈልጓቸው ነው። በሌላ በኩል አላ እስከ እህቷ አጠገብ ነው፣ ቻላ ተኛች። ከዛ በኋላ አላዛውን ቢሆን ወደ እናቱ እየደወለ ነበረ፣ እማዬ ስልኳ ይሰራን በቀኑጣ እሷ ረፍ ስታገኝ እያለ እየተናገረ ነበረ የቆያለው አለችው። ድንገት በር እየተንኳኳ ነው። አላዝ ወደ በሩ እየቀረበ የመጡት እነ አሲ እንዲሁም ጄሱር ናቸው። ሁለት ወደ ውስጥ እየገቡ ቻላ እንዴና ደህና እላት። ያማን እኮ ደውሎልን ነበር፣ የተፈጠረው ነገር ነገረን። እንዴናት በናት ብሎ ጄሱር እየጠየቀው ነበረ። ውስጥ ካልገባውኝ እያለው ነበረ። አላዝ አላስገባም እያለው ነው። አላዝ ልግባ፣ እባክህ ልግባ፣ እኔ ያስፈልጋታለሁ እያለው ወደ ውስጥ ገባም። አሲ ዝም ብላ አላዝን እያቀፈች ነበረ። ጄሱር ወደ ቻላ ክፍል እየገባ ኤጄን አንድ ጊዜ ውጭልኝ ብሎ እየጠየቃል ነበረ። ትንሽ ጊዜ ስጭን አላት። ኤጄም ወጣች። ከዛ እሱ ከቻላ አጠገብ ፊት ለፊት ተቀመጠን። ቻላ ልዕልቷ እያላን ነበረ። ከዛ እሷ አይኗን እየከፈተች ነበረ። ልዕልቷ አይዞሻ፣ አይዞሻ፣ አትጨናነቂ፣ ችግር የለም፣ ችግር የለም፣ ሁሉም ነገር ሰላም ይሆናል ብሎ እሷን እያባበለ ነበረ። ዝም ብላ ታያለች። ታውቂያለሽ ግን ልዕልቶች በጣም ክፉ አባት እንዳላቸው ንጉሱ አባታቸው በጣም መጥፎ ሰው ነው። ይህም ልዕልቷ ፍቅረኛዋ እንዳታገኘ ያረጋታል፣ ይዋሻል፣ ተንኮር ይሰራል። ነገር ግን የሚገርመው ነገር እንደዚህ አይነት ተንኮለኛ አባት እንኳን እያላት እሷ ግን ልቧ ንጹሕ ነው፣ በቃ ጥሩ ናት እያለ እየተናገረ ነበር። እንዲህ ሲላት አንጀቷን ቁርጥምጥም አድርጎ እየበላው ነበረ። ከዛ እሷ ጄሱ እዚህ ስላላ አመሰግናለሁ ብላ ስሜታ የሆና ሳመችው። እያቀፈችው ነበረ። አሁን ያማን ነስሊሀን ካልተገኘች ብሎ እየቀዋወጠው ነው። የት ነው የምናገኛት ብሎ እየበጠበጠ ነው ፖሊስ ጣቢያውን። ከዛም በኋላ ፖሊሱ ሂድ ወደ ቤት አለው። እኛ ስራችንን ስራ፣ እናንተ ሂዱ እያሉ ነበረ። ጉቨንም ቢሆን ያማንን ለማሳመን እየሞከር ነው። ያማን አልተዋጠለትም፣ አይሆንም እያለ ነበረ። ጉቨን ደግሞ ሰርሀንን እኔ በቅሏለሁ፣ እኔ ገላግሏለሁ ብሎ እየዛተ ነበረም። ያማንን እንዴት እየለመነው ነበረ። ጉቨን እዛው ፖሊስ ጣቢያ ቀረ። በእጁ ግድግዳውን እየመታ እያለቀሰ ነበረ። በሌላ በኩል አላዛውንም ቢሆን በተደጋጋሚ ወደ እናቱ ይደውላል። አሱ አብራውናት ሰለቸው ሄዶ አልጋው ላይ ጋደም እያል ነበረ። አሲም ወደ ሱ ቀረብ ብላ አልጋው ላይ ጋደም ምትልና ዝም ብላ በጎን በኩል እየተመለከተችው ነበረ። ሁለቱም አብረው አንድ ላይ እያወሩ ናቸው። በሌላ በኩል ነስሊሀን እንዲሁም ሸብኒም እየተጨቃጨቁ ናቸው። ሁለት ሴቶች የረዥም ጊዜ ጓደኛሞች፣ ሁለቱም የልብ ጓደኛሞች ናቸው። አሁን ግን ሁለቱም ፍላፊት መጋፈጥ ያለባቸው አንድ እውነት አለ። ይህም ሸብኒም ነስሊሀንን ክዳት አለች። ከዛም በኋላ አሁን ነስሊሀን ሸብኒምን በባዶ ነው፣ በጣም ብዙ እየለፋሻለሽ እኔን ለማሳመናት ሞክር እያለቻ ነው። ነስሊሀንም ደግሞ እጇ ለማስለቀቅ እየሞከረች ነው። ሸብኒም እኔም ሞክሬው አልተሳካልኝም እያለቻን ነበረ ከዛም በኋላ ነስሊያ አንቺ ግን ትንሽ ትንሽ እንኳን አታፍሪም እንዴ ትንሽ አታፍሪም ሰራን ምን ብሎ አሳምኖሽ ነው ቆይ ያልገባኝ ነገር ምን ታይቶሽ ነው እስኪ ቆይ እንዴት ነው እኔ ልጅን ምን ያል እንደምወደው ታውቂያለሽ ልጄ ከታገተ ከጠፋ በኋላ ምን ያል እንደተጎዳውም ታውቂያለሽ እንዴት እኔ ጓደኛሽ እንዴት እንደዚህ ነገር ታደረግብኛለሽ ልጄ ራሱን ሲያገኝ እኮ መንገድ ዳር ላይ ወድቆ ነበረ ከመንገድ ላይ ምግብ እያነሳ ሲበላ ነበረ ከዚህ ከመሰል ኑሮ ውስጥ ወጥቶ እንደዛ ልጄ ሲጎሳቆል እያየሽ ዝም አልሽ ምን ምን ተማምነሽ ነው ቆይ ማለት ሰራን ምን አስነክቶሽ ነው እያለች ነበረ ነስሊ ትዝካልሽ ያኔ ያኔ ከሰራን ጋር እኮ ልትፋቱ የመጨረሻ ደረጃ ጊዜ ደርሳችሁ ነበረ እና የእኛ ቅድ ገንዘቡን ይዘን ልናመልጥ ነበረ፣ ሁለታችንም ተስፋ ቆርጠን ነበረ አለቻት። ነስሊሀን እየገረማት ነው። በጭራሽ ምኒ እንደዚህ ከሰርሀን ጋር ተቧር ነው በዚህ መንገድ ታስባለች ብላ አልጠበቀችም ነበረ። ቢያንስ ቢያንስ አሁን ሁለቱ አብረው እንደነበር የሆኑ ሰሞን ላይ ነስሊሀን ትልቅ ማረጋገጫ እያገኘች ነው። ሰርሀን ጨንቆታል። በውጭ በኩል ተቀምጦ ነበረ። በድንገት ሾፌሩ መጣለት አዲስ መኪና ይዞለት ስልክም እየሰጠው ነበረ። ከዛም በኋላ ተቀበለው። ከዛ ሰርሀን ድጋሚ እየላከው ነበረ። መኪና ውስጥ እየገባ መኪናውን ይመለከታል። በሌላ በኩል አስያውንም ቢሆን እና ያላዝ ቤት ውስጥ ናት። በድንገት ተወልጋ እየመጣ ነው ያለ ቶልጋ መጥቶ አሲን ፈልጋት አለው እያለ ነው። ድንገት አላዝን መጣ እሱ ግን ምንም አልመሰለው አላዝንም። ቢያዩ እንኳን አሲን ለአናገርሽ አንዴ እያለ ነበረም ሊያወሩ። በረጋ ቆመው መነጋገር ጀመሩ። አላዝ ውስጥ ገብቶ እያሰበ ነበረ። አሲ ብነግርሽ አታመኝም። ያ ለንደን እንግሊዝ ይኖራል ያልኩሽ ጓደኛዬ እሱ ሙዚቀኛው መጥቷል እና ኢስታንቡል ለተወሰነ ቀናቶች ይቆያል እና ከመመለሱ በፊት አንቺን መስማት ይፈልጋል። ስለአንቺ ነገሬው አላት። እየምርህን ነው አለችው ደንግጣ። በጣም ነበር የገረማት ይህን እድል ስላገኘች ብትደሰትም፣ ነገር ግን እሱ አሁን ያው ቶልጋ አሁን እና አላዝ ያሉበትን ሁኔታ ታውቀዋለ ሰላሳ በዚህ ሰዓት ልትበብ አልችልም ብላ ተናገረች። ከዛ እሱ ለምንድነው የማታየው እያላት እየተቆጣት ነበረ። ለምንድ አንድ ጊዜ ውሳኔ የማትወስኘው እሱ አይሆንሽም አይጠቅመሽም እያላት መምከር ጀመረ። እስካሁን ድረስ ለረዥም ጊዜ ዝም ብዬ ነበረ ከዚህ በኋላ ግን ዝም አልለም እያለ ሲናገር አላዝ ውስጥ ነበር ድምጻቸውን እየሰማ አላዝ አትናደድ፣ ተረጋጋ፣ ተረጋጋ እያለ ራሱን ለማረጋጋት እየሞከረ ነበረ። ቶልጋ ደግሞ በጣም ብዙ እየለፋና ብዙ እየታገለ ነበረ። በመጨረሻም አላዝ ወጣ። ለምድ ተስፋ ማትቆርጠው እያለው ነበረ። ቶልጋ እንደሄድ እየነገረው ነበረ። ቶልጋን ተቆጣው። ቶልጋ ይሄዳል፣ አሲዝም ብላ እያየችው ነው። አሲ በመጨረሻ እጣ ፋንታዋን ሕይወቷን ሙሉ ነገሯን ለአላዝ እየሰጠችው ከንፈሩን እየሳመችው ነው። ቶልጋ በሕይወቷ ትልቅ የሆነ እድል ነበር ይዞላት የመጣው።